ወየጂቡ አላ ኩል ኢንሳን በሁሉም የሰው ልጅ ግዴታ ይሆናል፣ አያ ተቂዳ ሊያምን ግድ ይላል። አነዲነ ሰሂህ ትክክለኛው ሃይማኖት እንደላ አላህ ዘንድ ወዲኑል ኢስላም እስልምና ብቻና ብቻ ነው። ጤንጦዎች ዘይት ስለሰጡ ሱካን ስለጨመሩ የፈለጉትን ቢያደርጉ እውነት ላይ ሊሆኑ ይችላሉ ብሎ መጠራጠር እስልምና ይወስዳል። አንዳንድ አባቶች ወይም ደሞ አንዳንድ እናቶች ሸሪያን የማያቁ ማን ጀነት እንደሆነ አላህ ነው የሚያውቀው ይላሉ። ጀነት በስራ አይደለም ይላሉ። ብዙ ነገሮች ይቀጥፋሉ። ይሄ ከጅህልና የሚመጣ አጣጣ ነው። ከእስላም ውጭ ሌላ ሃይማኖት ሀቅ የለም፣ እስልምና ብቻ ነው እውቅና የተሰጠው ሃይማኖት። ምናልባት የሰው ልጆች ለሁሉም ሃይማኖት እውቅና ሊሰጡ ይችላሉ፣ ለስልጣናቸው ለገንዘባቸው ሲሉ። እስላምን ግን አይወክሉ። የእስላም መሪነን ብሎ ላይ ወንበር ቢሰጣቸውም ከእስልምና ውጭ ላሉ ሃይማኖቶች እውቅና የሚሰጡ ከሆነ ኩፍር ነው፣ ክህደት ነው ባላህ ላይ አላህ ዘንድ እስልምና ብቻ ነው ዕውቅና ያለው ብሎ ሊያምን ግድ ይላል። ይላል ቃለ ተዓላ ኢነ አዲነ ዕንደ አላሂ ል ኢስላም በሃይማኖት በኩል ዕንደላ አላህ ዘንድ አልእስላም እስልምና ብቻና ብቻ። ከእስልምና ውጭ ያሉ ሰዎች ተውበት አድርጎ እስልምናን ተቀብሎ ላኢላሀ ኢለለላህን አጽድቆ የነቢዩን መልእክተኛነት አጽድቆ ወደ አኼራ እስካልሄዱ ድረስ የጀሃነም አገዶ ናቸው አባደል አባት

ከእስልምና ውጭ ያሉ ሃይማኖቶች በሙሉ ባጢል ናቸው። ይሄንን ዳዕዋ በተቃራኒ ሌሎች እኮ እያደረጉት ነው። አለ ጴንጤዎች ኢየሱስ አምላክ ነው ብሎ ያልተቀበለ በሙሉ የጋሃነብ ነው ይላሉ። ከዘቡ ውሸታሞች ናቸው። ነቢዩላ ዒሳን ወይንም ደግሞ የሰውን ልጅ በማምለክ ጋህነብ ይገባል፣ አላህን በማምለክ ጀነት ይገባል። የእነዚህን ፍልስፍና ተከትሎ ለሌላ ሃይማኖት እውቅና ለመስጠት መራሮት እንዲያመልኩ እንዲከፍሩ ማገዝ ጎንበስ ቀና ማለት እውቅና መስጠት ኩፍሩም ቢላ ኛው ሱረቱ አልምራን 19 ቁጥር ላይ ወቃለታ ዲነኩም ሐጀተል ወዳ ላይ የነቢዩ የመጨረሻ ሐጃቸው የጁማ ቀን ነበር። ከአስር በኋላ የቁራን ከቻ የነብዩ የሚኖሩበት ጊዜም ተጠናቆ ነበር። ወደ አኼራ ሊሄዱ ጊዜያቸው እየቀረበ ነበር። አልየውም አላቸው። አላ የዛሬዋ ቀን አክመልቱ ለኩም ሞላውላችሁ፣ ዲነኩም ዲናችሁ ተሞልቷል። ወአትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ላይ አደረግኩኝ።

በል እንደውም የዛን ጊዜ እኮ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ ይላሉ። ምን ነው ምን ነው ምን ነው ምን ነው? እንስሳዎች ማፈር ሁነው እንደሚቀሩት እኔም አፈሩሁኝ በቀረው ብሎ ይመኛሉ፣ ግን አይገኝማ። የዛን ቀን አበቃ። ፉርሳ ተሰጠ፣ እድሉ ተሰጠ። አስተንትን፣ ቆም ብለ አስብ። ቁርአን መቅራት ካልቻልክ ዝም ብለ አስተንትን። ሰማይና ምድሩን፣ ፀሐይና ጨረቃውን፣ ጨለማውና ብርሃኑን፣ እንስሳቶችን፣ ቡቃያው ሲበቅል ፍሬዎቹ ሲደርሱ ሲታጨዱ ሲመታ ወደ ቤት ሲገባ ሲበላ ሲጠጣ፣ ተአምር ነው ተአምር። ወፊ አንፉሲኩም አፈላ ቱብሲሩን ይላል። በነፍሳችሁ አትመለከቱም አትመለከቱም ይላል። ስንት ተአምሮች አሉ። እቺ የምታፈጠዋ ወይንም ደግሞ ዝም ብለ የምታበራው አይን አደለችም አለኳለሁ። አይን ግን የውስጥ አይን ነው። የውስጥ ብርሃን የውስጡን ብርሃን ላይስታል። ወረዲቱ ለኩም ልእስላም ዲና፣ በሃይማኖት በኩል እስልምናን ወደድኩላችሁ ይላል። ይሄ ማይዳ ሶስተኛው ቁጥር ላይ የሚገኝ ነው። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ይላሉ። ከማፊ ሐዲስ ጅብሪል አልመሽሁር የታወቀ በሆነው ሐዲስ ላይ ይላሉ፣ አልኢስላም ይላሉ ነቢዩ ዐለይሂ ወሰላም፣ እስልምና አንተ አቡደላህ አላህ ልታመልክ ነው። ወላቱሽሪከ ቢሂ ባላህ ምንም እንዳታጋራ፣ ምንም ጴንጤዎች እኮ እኛ ሐጅ ልናደርግ ስንሄድ ማካን ልናመልክ የሄድን እኮ ነው የሚመስላቸው። ወይንም ደግሞ መዝጊድ ገብተን ወደ ካባ ዙረን ስንሰግድ ለካባ ምንሰግድ እኮ ነው የሚመስላቸው። አያውቁማ ሐጅ የምናደርገው ለአላህ ነው ወደ ካባብ ዙረን የምንሰግደው አላህ አስገዱ ብሎ ስላዘዘን ብቻና ብቻ ነው። ለዚህ እኮ ነው ዑመር ጠዋፊ እያደረገ ሀጀረ ላስወድን ወላሂ አለው እንደማትጠቅምና እንደማትጎዳ አቃለሁ አለው። ነቢዩ ግን ስለ ሳሙ ብቻ ነው ምስማለሁ። ድንጋይ ላይ መንጠልጠል፣ ሼክ ላይ መንጠልጠል፣ ቀን ላይ መንጠልጠል፣ ጀበና ላይ መንጠልጠል፣ እጣን ላይ መንጠልጠል፣ ጫት ላይ መንጠልጠል፣ ነቢዩ ላይ አለ ሰላቱ ሰላም መንጠልጠል፣ ነቢዩ ሳ ላይ መንጠልጠል፣ ጅብሪል ላይ መንጠልጠል፣ ሙሳ ላይ መንጠልጠል፣ ዒሳ ላይ መንጠልጠል፣ መርየም ላይ መንጠልጠል የለም አይጠቅምም። እንደኛው ሲበሉ ሲጠጡ የነበሩ ሰው ጀርባ ላይ ገብቶ ቀብር የወዱ የቅያማ ቀን ቀብራቸውን አፈራቸውን አራግፎ የሚነሱ ናቸው። የሚመለክ የለም። የሚመለከው አንድ አላህ ብቻ ነው። በአላህ ላይ ምንም ላታጋራ ነው። ወትቂ መሰላ አሉት፣ ነቢ ልታቆማት ነው አሉት። አዳቡን ሽሩጡን አርካኑን ሱነኑን ሁሉን ጠብቀ ልታቆም ነው። ወትወዲ ዘካ አልመፍሩዳ ዘካት አልመፍሩዳ ግጌታ የሆነችዋን ዘካም ልሰጥሎ አሉት ነቢ ለ ሰላም

ነቢዩ ሙሐመድ ዐለይሂ ሰላቱ ሰላም አብዱሁ የአላህ ባሪያ ናቸው። አብዱ ላዩውበት ወረሱሉ ላዩከዘብ ነው። ነቢዩ ባሪያ ናቸው፣ የላ አይመለኩም። መልእክተኛ ናቸው ደግሞ አናስተባብላቸው። ይህ ነው የነቢዩ ሐቅ አብዱ ወረሱሉ፣ የአላህ ባሪያና መልእክተኛ ናቸው። ወይ ቃሚ ሰላ ሰላትን ማቆም፣ ወይታይ ዘካ ዘካን መስጠት፣ ወሐጅ ልበይት ሀጅ ማድረግ አቅም የቻለ ሰው ሀጅ ሳያደርግ ከሞተ ውርደት አለ። የእስላም የተመሠረተበት አንደኛው መሠረት ነው። ወሰውን ረመዳን ረመዳንን መጾም ማመት፣ አንድ ወር ወይንም ደግሞ 29 ቀን ሊሆን ይችላል። የግድስ ሰላሳ ነው ተብሎ ችክ ማለት አይሆን፣ በጨረቃ ነው። እኛ አይተን ምን ጾም፣ 29 ሊሆን ይችላል ሰላሳም ሊሆን ይችላል። ይሄም ቡኻሪና ሙስሊም የዘገቡት ሙተፈቅ የሆነ ሐዲስ ነው። ከእብኑ ዑመር ረዲየላሁ ተዓላ አንሁማ የተዘገበ ካቆምነበት እንጀምራለን ቢኢዝኒላህ።